የሚገርም ነበር። ናሆም በተለይ ልብን ሲገልጽ ደስ አላላችሁም? ዶክተር ስለሆነ መሰለኝ። ናሆም ካሳይ በኤሌም ሰባት ተወክሎ የጋሽ ሚኒሊክ ወስናቸውን ትኩራን ነበር። በጣም ገላጭ በሆነ መልኩ ድራማውም ደስ ሲል ነበር። መድረክ አያያዙ ደስ ሲል ነበር። ለዳኞች እድል እሰጣለሁ። ይቅርታ፣ እናመሰግናለን። ብሩክ ሰለሞን በኤሌም ስምንት ተወክሎ ደግሞ የጋሽ መሐሙድ አህመድን ፍቅር አዛዥ ነው ወይ ነበር ያቀረቡልን። እጅግ የተዋበ ፋና ላምሮትን እያሳለፋችሁ ስለሆነ እናመሰግናለን። ደስ የሚል አስደሳች አምስተኛው የአሸናፊዎች አሸናፊ በዚህ በፋና ላምሮት ስቱዲዮ እየተካሄደ ነው። ውድድራችን ተጠናቋል። የዳኞች አስተያየት ብቻ ይቀረናል። የክብር ዳኛችን ዘሪሆን ደግሞ አስተያየት ይሰጠናል። ከዛ በፊት ግን ኮከብ ባንድ፣ የዛሬው ባንድ፣ የዕለቱ ባንድ ነበር። እናመሰግናለን። እንቀጥላለን ዘርሽ፣ አሁን ከባንዱ ነው የምጀምረው። ባንዱ በጣም ኃይለኛ ሪስክ ነው የሚወስደው። እኔ ብዙ ጊዜ እከታተላለሁና፣ ምንም ሳይበላሽባቸው እንደዚህ ላይፍ የሚተላለፍ ነገር በሙዚቃ ደረጃ ማስተላለፍ በጣም ከባድ ነገር ነው። በጣም ትልቅ አክብሮትና አድናቆት ከዛ ወደ ናሆም ነው የምንሄደው። ናሆም በጣም አርቲስቲክ ነህ አንተ፣ የኢንተርቴይንመንት ሰው ነህ። በደንብ ትመቻለህ ለስቴጅ አዘፋፈን። ድምጽ ክሊር ነው፣ በደንብ ቃላቶቹ ምናምን ይሰማሉ። ታዝናናለህ። የድምፅ የድምጽ ጉልበት ደግሞ በጣም የሚገርም ነው። እኔ በጣም ወደጃለሁና ዝም ብዬ ሙሉም እንዳላደርገው 4999 ምናልባት ከመጀመሪያው ጋር ዝም ብዬ ሳነጻጽረው ለናሆም ነጋሽ የሰጠውት ነጥብ አለና አምስት ሺህ እኩል ናቸው፣ ግን ኦልሞስት ቢ ያኛው ትንሽ ለልቤ ትንሽ የበለጠ ስለመሰለኝ ነው። ግን ያንተ በጣም የሚገርም አይነት ፐርፎርማንስ ነው። በጣም አሪፍ ነው። በጣም ጎበዝ፣ በዚሁ ቀጥል፣ በርታ። ሌላ የብሩክ ያው ደስ የሚል ለስላሳ ድምፅ ነው ያለ ያው በደንብ አንጀታችንን እየበላህን ነው የሰማንህ። እንግዲህ በጣም ደስ ይላል። ትንሽ ለመሰለ ልዩነቱ የሚያወጣው የዘፈን ምርጫ ለምሳሌ የማህሙድ ግዙፍ ድምፅ ነው አይደል? ወፈር ያለ ድምጽ፣ ሻካራ ድምጽና ጆሮ ላይ ሙልት ያለ። አንተ ደሞ የልጅነት ድምጽ አለ፣ ለስላሳው ድምጽ አለ። እሱ ነው ትንሽ ሊያጎለው የሚችለው እንጂ በራስ መንገድ፣ በራስ አዘፋፈን ስልት በጣም ቆንጆ አድርገን የተጫወትከው። ለብሩክ የሰጠሁት 4990 እናም ወደ ዳኞቻችን እናልፋለን። ተመልካቾች ደቂቃዎች ይቀሯቸዋል፣ ሊዘጋ ነው። ስለዚህ ሰማንያ ሁለት ሁለት አሁንም የናንተ ነው። ወደ ዳኞች እናልፋለን። እሺ ብሩክና ናሁም ሁለታችሁም በጣም አሪፍ ነበር። ከዛ በፊት ግን እኔ እንግዲህ በአንዱን ዘርሽ በነገር ላይ ሁል ቀን እንዳመሰገንን፣ ሁል ቀን እንዳደነቅን፣ ሁል ቀን እንዳከበርን ነውና ያንን ስሜት እንደ ሙዚቀኛም ሼር ስላረክ በጣም ደስ ብሎኛል። ዛሬ ደግሞ ኮከብ ባንድ ውስጥ አዲስ ጊታሪስት ገዝቶ ነው መሰለኝ የገባው። ዛሬ አማኔል ወርቁ ይባላል። በጣም ያንግ ግን በጣም ታለንትድ የሆነ ሙዚቀኛ ነው። አብረህን ቀናችንን ስላሳመርክልን በጣም እናመሰግናለን። በጣም ቆንጆ ነበረ። ስትጫወት የዋልከው የያሬድ ሙዚቃ ትምህርት ቤት ተመርቋል። መምህራኖቹ ስለሆነ ትንሽ መናገር ስላለብን ለዛ ነው ኮከብ ባንዶች እንደሁል ጊዜውም በጣም እናመሰግናለን። እግዚአብሔር ይስጥልንነት በጣም ቆንጆ ቀን። ከዛ ደግሞ ግን ዛሬ በጣም በተለየ መንገድ የዛሬ ኦዲየንስ በጣም መመስገን አለበት፣ ውስጥ ያሉትም ማለት ይሄ በእናንተ የዛሬዎቹ ሆስቶች ወክዬ ደግሞ እኔ እናዳነስ ማይ አለች የዛሬዎቹ ኦዲየንሶች የሆነ የሙዚቃ ባለሙያ አይነት ነገር ነው የሚመስሉትና አረዳዳቸው ጥሩ በጣምና፣ ለኛም ትንሽ ስራ አቅለለውልና፣ ለምን ስሜታቸውን በጭብጨባ ስለሚገልጹ። አዎ ጥሩ ነው ማለት ነው ያው ነው እያልን ነበርና፣ እናመሰግናለን። ናሆምና ብሩክ ይቅርታ አቆምናችሁ። በጣም ሲያጥር ብሩክ፣ በጣም ጥሩ ነው የነበረው ችግር ጎልቶ የሚሰማ የቅኝት ችግር ነበረ። እሱ ነው የኔ ቅሬታ። ናሆም ብዙ ጊዜ ደጋግሜ ነገር ያል በጣም ኢንተርቴኒንግ በቃ ኢንተርቴን አርቲስት አንተ። በጣም በጣም ግሩም ነበረ። ምናልባት የጋሽ ሚኒልክን ዘፈን በጣም ብዙ ሰው በብዙ መንገድ ስለተጫወተ እንደዚህ አይነት ዘፈን ይዞ ሲመጣ ሪስክ አለው። ለምን በጣም ብዙ ጊዜ ተብሏል፣ ከዛ በጣም ብዙ ሰው በድቴል ያውቀዋል እና የሆኑ ቴክኒካል ነገሮች እንደ ሙዚቀኛ አሁን ኦሆሆ የምትልበት ቦታ ላይ ወደ ፎር ወይም ዲያቶኒካዊ ስሜት የምትመጣው ጋር ምናምን የሚጎሉት ነገሮች ነበሩ። በቃ ብዙ ነገሩ ግን ጥሩ ነው። ከዛ ውጭ ያለው ነገር በጣም አሪፍ። መልካም እድል ነው ለሁለታችሁ። እሺ፣ ብሩክ የጋሽ ማህሙድን ፍቅር አዛዥ ነው ወይ የሚለውን ዜማ በጣም ጥሩ አድርገህ በአንተ ልክ የግሮሮ የጉሮሮ አይነት በደንብ ዘፍ ነኸዋል። ድምጽህ ግን ዛሬ እኔ በቃ ያል የተዘጋ አይነት ስሜት ይሰማኛል። ለምን በጣም ክሊር የሆነ ድምጽ እንደነበረ አስታውሳለሁ። የዛሬው ድምጽህ በፊት የማውቀው አይነት አይደለም። የተዘጋ አይነት ስሜት ነው የሚሰማኛለው። አንዳንድ ቃላት አንዳንድ ቦታ ጉልበት እያነሰ ቃላቶች የማይሰሙበት ቦታ ነበረ። ይሄ የመጣው እንግዲህ እንግዲህ አሁን ካለብህ ችግር አላውቅም፣ ከእሱ ጋር የተያያዘ አድርጌ ነው የምወስደው በዛ ምክንያትም ከቅኝት ጋር ብርኬም ተናግሯል ያሉ አንዳንድ ክፍተቶች ነበሩ። ና ይሄን ነገር አስብበት። በተረፈ አጠቃላይ የሆነው ፐርፎርማንስ ቆንጆ ነው። ስለ ውበት ማሰብ መጀመር አለበት። በቃ ይሄ የጥቃቅን ነገር ምን እያነሳን የምናወራው ነገር አቁሟል። ከዚህ በኋላ አንተ ፕሮፌሽናል ዘፋኝ የሚሰጠውን አስተያየት እንጂ እንደዚህ የሆነ ቅኝት ሪትም ምናምን እያል መነሳት የሌለበት ጉዳይ ነው። እሱን አስብበት። መልካም እድል እመኝልሃለሁ። ናሁም ካሳዬ፣ የጋሽ ሚኒልክ ወስናቸውን ትኩራን በራስህ መንገድ በራስህ ድምጽ በጣም በጥሩ ሁኔታ ተጫውተዋል። አንዳንድ የዜማ ጥፋቶች በራስ መንገድ የሰራሃቸው አሉ። እኔ ወድጃቸዋለሁ። በጣም ቆንጆ ናቸው። ሪትሙንም አንዳንድ ቦታ ጋር ሞልቀቅ ሳብ እያደረግክ የተጫወትከው ነገር አለ እሱም ለጆሮ ያልጎረበጠኝ በጣም ደስ የሚል ስሜት ነው እንደውም ይሰጥ የነበረው እና በጣም ቆንጆ ነበር ዛሬ በትኩራ ዘፈን እሷን አይደለም ኩሪ ያልከው አንተ ራስ ኩርት ብለን የቆየህበት መልካም እድል እመኛለሁ እሺ ዛሬ እንደ ሁሌው ባንዱን በጣም አመስግነናል ደግሞ የዛሬ ኦዲንስ ተመስግኗል እኔ ደግሞ ዛሬ በጣም የተመቹኝ ዳኞቹ በጣም ተመችተውኛለን። ለዳኞች አዳነት ነው። እኔ አዳነት አለ። ኧረ በጣም ብቸኝነት ገደለኝ። ሶስቶችም እንደተጠበቀ ሆነው ማለት ነው። ደስ ሲል ነበረ። ከብሩክ ልጀምር የሹሜን በጣም ነው መጋራት እና ዛሬ ብሩኬ አቅም ያነሰ ይመስለኛል። ምናልባት እስቲ ማይክሮፎን ውስጥ ጉሮሮ ላይ የተፈጠረ ችግር አለ ወይስ? እስቲ ምናልባት እስከዛ ችግሮቹ የወረደ ድምፅ አካባቢ የመዘጋት አይነት ድምፅ አለ እና ወይም ደግሞ ስራ አልጀመርክም ማለት በምልክት ነገር ክለምናን አልጀመርክም። በቃ ልክ አቅም ያነሰው የደከመ አይነት ነገር እንደሱ አይነት ድምፅና በጣም የምናውቀው ያ ድምፅ ጠፋ፣ ያ ኤነርጂ ጠፋ ና ስስ ድምፅ። ከዛ ደግሞ እንደሱ ሲሆን ደግሞ የሚንቀጠቀጥ አይነት ድምፅ ማሰማት ነገር መጣ። ወደ መጨረሻ አካባቢ ደግሞ በግድ አለቀ ዘፈኑ በቃ፣ ፒችም እያስተናገደ ምናምን እና ብሩክ በጣም ጎበዝ ድምፅ አይደ ምናልባት አላውቅም፣ በደምብ ድምፅ እንተንከባከበው። ከሞላ ጎደር ያው ሁሌ ጥሩ ነው የምትሰራው። ነገር አለ። የለም አደለ። ከዚህ ሁሉ ምን እንስዋለ? እዚህ ሁሉ። እሺ፣ ወደ ናሁም ልግባ። ትኩራ፣ የሚኒሊክ ትኩራ፣ እውነት ነው ነውና፣ እንደው ዘፈኑ ኮራ። ዛሬ ምንድን ነው አንቀባረን የዘፈንከው? እንደዚያ አይነት አዘፋፈን በእውነት ነው ምልህና አንደኛ፣ ቴክኒኩ በጣም የሚገርም ነው። እንደዚ አይነት ቴክኒኮች እንደ አጋጣሚ ያሉት ጋሽ ባህታ አካባቢ ሚኒሊክ የሆነ ቤንድ የሚያደርግ ዘፈኑን በቃ እንደዚህ ቤንድ ያደርገዋል። ለሞጁሌት አይነት የሚመስል ነገር ነው፣ በጉሮሮ ቴክኒክ የሚሰራ እና በጣም ነው አሪፍ የተጫወትከው። የዘፈን ምርጫ በጣም ነው ይገርመኝ። በቃ እነዚህ ነንበሮችን ዛሬ አልተቻልክም። በሁለቱም ምናልባት እንደውም ናሁም ለብዙ ነገር ሊያማክረን ይችላል ብዬ ነው ማስበው። ይህም በምርጫ እንደዚህ ከሆነ ለብሮኬ በተለይ ለአንዳንድ ምርጫዎች ወደ ሚስጠር አልናገርም። በጣም ጎበዝ የዘፈን ምርጫ ተማር። በቃ ሌሎቹ ሊማሩበት የሚችሉበት መንገድ ነው ያስተማርከና ለሁለታችሁ መልካም እድል እመኛለሁ። አመሰግናለሁ። እናመሰግናለን። መልካም ድል ይሁንላችሁ።